ሰሓቦቹን ተከተሉ፣ ትምሳሌ አድርጋችሁ የእነሱን መንገድ ያዙ ብሎን ካዘዘን በኋላ ትክክለኛ አማኞች ማለት እነዚህ ናቸው ይለናል። በዚህ አንቀጽ ወለዚነ ጃኡ ምን ባዕድህም፣ እነዚያ ከሰሓቦች በኋላ የመጡ አማኞች የቁሉነ ረበና ፍር ለና አንተ አላህ ሆይ ማርን ይላሉ። ወሊኢኽዋንና ለዚነ ሰበቁና ብልኢማን፣ ለእነዚያ ኢማን ላይ ሆኖ ለቀደሙን አማኞችም ማሪላቸው በማለት አላህን ይለምናሉ ይላል። ወላ ተጅዐል ፊ ቁሉቢና ግላ በልባችን ውስጥ ጥላቻን አታደርግብን፣ ለዚና አመኑ ለነዚያ ኢማን ላይ ሆኖ ላለፉ ሰዎች ኢዘን ሄት። ወንድሞቼ በዚያን በዚህ አንቀጽ ላይ የተገለጸው ከሰሓቦቹ በኋላ የሚመጡ አማኞች ለነዚያ ለቀደሙ ሙእሚኖች ዱዓ ያደርጋሉ፣ ጥላቻ ልባቸው ውስጥ አያስቀምጡትም ነው ሕስድናን ምቀኝነትን ልባቸው ውስጥ ለነዚያ ላለፉ ወንድሞቻቸው ከውዴታ በስተቀር ዱዓ ከማድረግ በስተቀር ለነሱ ጥላቻ የላቸውም ነው የሚለው። ይህ ባህሪ ከሰሓቦቹ በኋላ ኢላ ቅያሜ ሳዓ ለሚመጡ አማኞች ያላቸውን ባህሪ ነው አላሁ ሱብሓነ ወተዓላ የገለጸው። ነገር ግን ዘወር ብለን በአሁኑ ሰዓት ያለፉ አማኞችም እንደውም። የነቢዩን ሰለላሁ ዐለይሂ ወሰለም ባለደረቦች ሰሓቦች ካት ኩታቡል ዋሕይ የነበሩት ክብራቸውን ዝቅ ለማድረግና እንደዚሁም እስከ መሳደብ ድረስ የደረሱ ግለሰቦች አሉ። እነዚያ አላሁ ስብሓነሁ ወተዓላ እንደ ጥቅል ጀነት ቃል የገባላቸው ሰሓቦችን ዝቅ ለማድረግ ክብራቸውን ለመወረፍ የሚጥሩ ግለሰቦች አሉ። ከነዚያ ግለሰቦች ውስጥ አንዱ ሸይኩ ልሀረሪ በመባል ይታወቃል። እንኳን ሰሓቦች የሰሩትንና ልባቸው ውስጥ ያሰቡትን እንደሚያውቅ ሰው ሆኖ ክብራቸውን ለመንካት ይሞክራል። ሼይክ ልሀረሪ በሰሪሕ አልበያን ውስጥ ያስቀመጠውን አብረን እናየው። ሰሪሕ አልበያን 481 ላይ 481 ሰፍሓ ላይ አብረን እናየው። صريح البيان في الرد على من خالف القرآن شيخ الهراري معاوية بن أبي سفيان እንዲ በማለት ይሳደባሉ።

ለአዱንያ ፈለጋ ብሎ ነው ዓልይ ጋር የተዋጋው። በል እሱ ብቻ አይደለም፣ በጣም ንግስናን ይፈልግ ነበር፣ ንጉሥ ለመሆን ጠማዕ ነበረበት ይላል። በል እንደውም ድካን ያለፈ መንግሥትነትን ሪያስነትን ይፈልጋል፣ በጣም ይወዳል ነው ምለው። ልብ በሉ እዚህጋ ከአንድ የሙስሊም ሼክ ነኝ ከሚል ሰው የነቢዩን ሰለላሁ ዐለይሂ ወሰለምን ሰሓባ እንደዚህ አድርጎ ሲዘልፍ።

ታሕተ የዲሂ በሱ እጅ በሆኑ ጊዜ ከፍ አን ሙጣለበቲ ቢደሚ ዑስማና ለዑስማን መበቀል ተወነምለው። ይህ ግለሰብ እያወራ ያለው ከጓደኛው አይደለም። በሱ ጊዜ ከተወለደ በዘመኑ ላይ የነበረ ሰው አይደለም። ከነዚያ ለኢስላም ለሙስሊሙ ምስሱ ለሆኑ ደማቸውን አፍስሶ ገንዘባቸውን ከስሮ ቤተሰቦቻቸውን አጥተው ይህንን እስልምና ወደኛ ካደረሱት ውስጥ አንዱን አንስቶ ነው በዚህ መልክ እየወረፈ የሚገኘው። ከዚህ የበለጠ የሚያሳዝነው ነገር የዛሬ 1400 በፊት የተከሰተውን ክስተት ከ1400 ዓመት በኋላ ፈራጅ ሆኖ ሲቀርብ በጣም ነው የሚያሳዝነው። ይህ ግለሰብ ራሱን ፈራጅ አድርጎ

ዓቂዳ አድርጎ ለተከታዮቹ የሰሓቦቹን ጥላቻ ያስተምራል ማለት ነው። ነህጀት ሰሊም ላይ አለ፣ እዝሃሩ ዓቂደት ሱንያ ላይ አለ፣ አልመጣሊቡል ወፍያ ላይ አለ። የሰሐቦቹን ጥላቻ እንደሚያስተምር ሁሉ ቀብርንም አምልኩ በማለት ይጠራል። በልዬ ብቻ አይደለም፣ አላህም ስብሐነ ወተዓላ መሸወድ የምትችልበትን ፈታዊዎች አሉ፣ በካሴት የተቀመጡ ማለት ነው። የካፍርን ገንዘብ መሥረቅ እንደሚቻል ከነሱ ጋር ቁማርም ተጫውተህ በየትኛውም በኩል ዙረ ብራቸውን መውሰድ እንደምትችል፣ አረቄም መጠቀም ከፈለግ ምን አይነት ዘዴ ተጠቅመህ መግዛት እንደምትችል ሓራም ውስጥ ሳገባ ጠብዓን ማለት ይሄ ሁሉ የእነሱ ፈታዊ ነ። አላሁመ አሪና ልሐቅ ሓቀን ወርዙቅነ ትባዐ ወአሪና ልባጢላ ባጢለን ወርዙቅነ ጅትናባ። በኪታቡ ያለውን በአንዳንድ እናወጣላችኋለን በካሴቱ ያስተላልፈውንም

እንዲኖራችሁ ለዲናችሁ ቦታ እንዲኖራችሁ ነው። አሰላሙ አሌይኩም አሰላሙ አሌይኩም። እንደዚህ አይነት ኮመንቱን በጣም በብዛት እያየሁ ነው። ሐቅና ባጥልን ለሚፈልጉ ሰዎች ግልጽ ለማድረግ ያክል ነው። ከፊሎቹ አንተ ራስህ ሩቅያ ስለምታረግ ገበያ ተዘግቶብህ ነው የሚሉ፣ ከፊሎቹም ደግሞ ሩቅያ እያደረግህ ያው እንደዚህ አድርገሃል እያሉ በጥቅሉ መልስ ለመስጠት ያክል ሩቅያ ትቀራለህ እንዴ ለሚለው እኔ በህይወቴ አንድ ቀን ሰው ላይ ሩቅያ ቀርቼም አላውቅም። እንኳን በሱ ሊተዳደርና ማለት ነው። ሁለተኛው ሮቅያ የቀራ ሴት ልጅን የ16 ዓመት ልጅን ደፍሯል ለምትሉ ገበያችሁን ስለነካሁባችሁ በህልም አይታችሁን ከሆነ አላውቅም። ከዛ ውጪ የመድፈር አይደለም፣ የመንካት አይደለም ሮቅያ የቀራሁበትን ማስረጃ አምጡት። የትኛው ልጅ ላይ እንደቀራሁኝ፣ እሷ ላይ በሚቀራ ጊዜ ማንጋር እንደነበረች ከነማስረጃችሁ ብታወጡ በጣም ደስተኛ ይሆናሉ።

ሂጃብ የሚፈልጉ አስታወቂያቸውሽ ሂጃብ ኪታብና ምናምን የምትፈልጉ ሰዎች ካላችሁ፣ በጣም የኪታብ ቤት ነው የብንት ሚያ ቤት ይመስላል። ኪታብ የምትፈልግ ልጆች ካላችሁ ዩናይትድ አረቢ ቤት የትኛውን ቦታ አደርስላችኋለሁ። እዛዞኞሽ ኪታብ ሌላስ፣ ሌላ ደግሞ ያው አልባሳት አለን ኢስላማዊ አልባሳት

አላሁመ ሰሊ አላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይታ አላ ኢብራሂም ወዓላ አሊ ኢብራሂምና ከሐሚዱን መጂድ። ወሃብይ የሚባሉት ሴት አንጨብጥም ይላሉ። ወሃብይ የሚባሉት ፂም ያሳድጋሉ። ወሃብይ የሚባሉት ሱሪ ይቆርጣሉ። ወሃብይ የሚባሉት ጫት አይቅሙም። ወሃብይ የሚባሉት ኪታብ እየቀሩ አን አቢ ሁረይረተ ረዲ ላሁ አን አነ ረሱላ ላ ሰለ ላሁ አለይህ ወሰለም ይላሉ። እነዚህ ሰዎች የነቢዩ ጠላት ተባሉ። ሰላት ማይሰግዱት ጫት ሚቅሙት ደግሞ ራሳቸው ምን አደረጉ? ማዴህ አልሙስጠፋ የሙስጠፋ አወዳሾች ተባሉ። ሙስጠፋን በተግባር ማይከተሉት ሰዎች ነገር ግን ፍርድ ማንጋኑ ጋነው ጋር ጋነው ለተናገሩ አጠቅላለ እጃቸውን ያገኛሉ። ሰሉነ አለይ ሰለዋት በሳቸው ላይ አያወርዱም ይላሉ። እኛ የከለከል ነው የቱ ነው? አላሁመ ሰሊ አላ ሙሐመዴ መገን ነቢ የሁሉ ቀላቢ አትበላል ነው እንጂ ሰለዋት አታውርዳል ነው። እኛማ እኮ ይኸው ሰለዋት አወረድን። አይደለም ሰለዋትን ልንከለከል ልንጠላ ቀርቶ ሰለዋት አደረግን። ግን ሰለዋት ዱዓ ነው። አላሁመ ብዬ እንዴት ነው የምጨፍረው? እንዴትስ ያስችላል? ምክንያቱም ኦዱኡ ረበኩም ተደሩዐን ወኹፍያ፣ ጌታችሁን ለምኑት ተናንሳችሁ፣ ዝቅ ብላችሁ አለ አላህ። ነቢ ነቢ ሃቢቢ እያሉ ይጨፍራሉ። ይሄን ከለከልን ምን ስንል አራ አላህ እየተባለ አላሁመ እየተባለ እንደዚህ አይጨፈርም ማለት። ለምን ረበና አቲና ፊዱንያ ሐሰና ወፊል አኺረት ሐሰና ሲል ሰው ይጨፍራል? ይጨፍራል፣ አያስጨፍርም። አላሁመ ሰሊ ማለትም አያስጨፍርም። ያውም እነሱ ወንድና ሴት ተቀላቅለው ይጨፍራል። ለምን ሲባል እኛ እኮ እንደናንተ ሴት አናይም በዛ ሰዓት ይሉናል። ምንድን ነው ምታዩት? እኛ እሽቅ ላይ ሴቷ ጸጉራ ትገልጥላቸዋለች፣ የደረት ምናምን የሆነ ያህል በጭፈራው ሰዓት ሸሚዞቹ ቷቷ ይሉላታል። ሞቅ ብሎት አላሁመ እያለ በደንብ እያያት እየሾፋት ን ይላል። እናንተ እንደምታስቡት እኮ አይደለም እኛ በሞሀባው ሰክረናል። አዎ ሞሀባ የሚለውን ከፊት አታስገባብኝ እንጂ የእውነት ሰክረሃል። የሙስሊም ሴት ከፊት ለፊት ሌላ ነገር እያየ ሱብሓነላህ፣ ነገር ተገለበጠኩ። ነቢዩ ሰለላሁ አለይህ ወሰለም ለወደፊት ዘመን ይመጣላል፣ እውነተኞች ውሸተኛ፣ ውሸታሞች እውነተኛ የሚባሉበት ዘመን አለ አላሁ